በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሲስ አስያለው በለጠ የሀገር ስብከታችን ንብረትና ታሪካዊ ቅርሳቅርስ ክፍል ዋና ኃላፊ ሊቀህርያን። ከዚህ አለ የመንበረ ጵጵስና ወናጎ ወረዳ ቤተ ክህነት ዋና ጸሐፊ መላከ ጽዮን ግሩም በቀለ የወናጎ ደብረ ጽዮን ቅድስት ማርያምና ቅዱስ ዮሐንስ ቤተክርስቲያን አብያተ ክርስቲያናት አስተዳዳሪ መላከ ሰላም ቄስ አንዱዓለም የዚህ የሻራ ደብረ ሰላም መድኃኔዓለም ቤተ ክርስቲያን አስተዳዳሪ። እግዚአብሔር የሚወዳችው እግዚአብሔርን የምትወዱ የቅድስት ቤተ ክርስቲያን ልጆች፣ የእናታችን የቅድስተ ቅዱሳን የድንግል ማርያም የአስራት የቃልኪዳን ልጆች በወደደን ከዘላለማዊ ሞት ባዳነን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም የከበረ መንፈሳዊ ሰላምታዬን አቀርብላችኋለሁ። እንደምን አደራችሁ? እንደምን ከረማችሁ? እንደምን እስከዚህ ሰዓት ደረሳችሁ? የምስጋና የክብር ባለቤት እግዚአብሔር አምላካችን መድኃኒዓለም ኢየሱስ ክርስቶስ ሁላችንንም በጤናና በሰላም ከያለንበት ቦታ ሰብስቦ በዚህ በተቀደሰች ቦታ ላይ እንድንገናኝ ስላደረገን እግዚአብሔርን እናመስግነው። መዳን ያለምን እናመስግነው። ክብር ምስጋና ለመዳን ያለም ይሆን ይሁን። አማላጅነቷ ሁልጊዜ ሳይለይ ተላኪተ እግዚአብሔር ወሰብ ከሰው ወደ እግዚአብሔር የምትላክ ፍጡነ ረዴት የሆነችው ወላዲት አምላክ ቅድስተ ቅዱሳን ስሟን ስንጠራ የማናፍረው ባጣንም ባገኘን ጊዜ ድንግል ሆይ ነይ እያለን ስንማጸናት የምትመጣ በችግራችን፣ በሐዘናችን፣ በሕመማችን፣ በሁሉ ነገራችን የማትለየን እማምላክ አምላክ ወላዲት አምላክ ቅድስተ ቅዱሳን ድንግል ማርያም አማላ ጅነቷ ለሁል ጊዜ ስላልተለየን እችን እናት እስቲ ከፍ ከፍ እናድርጋል፣ እናመስግና። ምስጋና ያንሳል ለድንግል ማርያም፣ ያንሳ ምስጋና። አሁንም ሦስተኛ ለድንግል ማርያም ምስጋና ያንሳ። በድንግል ማርያም ስም ተማጽነን አተናሉ ወገኖች፣ ተናገሮ አተናሉ ወይ ለምነን አተናል፣ ፈውሽን በለና አልተፈወስንም ድንግል ማርያም ነይ። በምጥ ጊዜ፣ በችግሩ ጊዜ፣ በሐዘኑ ጊዜ፣ በሁሉ ችግራችን ጊዜ ስሟን ስንጠራ ስንማጸን፣ የእኛን ኀጢአተኛ መሆን፣ የእኛን ደካማ መሆን፣ የእኛን ማንነት ሳትመለከት የጌታ እናት ድንግል ማርያም የምስጢር ጓዳችን የሆነችው ድንግል ማርያም ዛሬ ወደፊትም አትለየንም። ስሟን ስንጠራ ትመጣለች። ሁልጊዜም ከኛ ጋር ስላለች እሷን በአማላጅነት የሰጠን መድኃኔዓለም ክብር ምስጋና የዝረሰው መድኃኔዓለምን እናመስግን። እንግዲህ ቅድም ሊቀሩያን እንደነገሩን ዛሬ ትልቅ በዓል ነው። ጥንተ ስቅለቱ የመድኃኔዓለም ጥንተ ስቅለቱ ነው። ትልቅ በዓል ነው። ቅድምም አስተምረውናል። ደውለ መታዘዝ ትንሽ የእግዚአብሔርን ቃል እንነጋገራለን። ቅድም መምህር እንዳሉት ከኋላ ያላችው ወደፊት ብትመጡ፣ ወደፊትም አልመጣችሁ ወሬ እንዳታወሩ፣ የግል ስለት እንዳታወሩ። እኔ ያላበዛም ለአስር ደቂቃ የሚሆን የእግዚአብሔርን ቃል እንነጋገራለን የምንማርበት የትምህርታችን ርዕስ የሚሆነው በዚህ በትንቢተ ኢሳይያስ ምዕራፍ 53 ቁጥር አምስት ላይ ያለው ይሆናል። በርሱ ቁስል እኛ ተፈወስን። እስቲ በሉ በርሱ ቁስል አይሰማም። በርሱ ቁስል በርሱ ቁስል እኛ ተፈወስን። በርሱ ቁስል እኛ ተፈወስን። ክብር ምስጋና ለመዳን ዓለም ይሁን። ክብር ምስጋና ለመዳን ዓለም ይሁን። ትንቢተ ኢሳይያስ ምዕራፍ 53 ቁጥር አምስት ላይ ነው ያለው ወገኖች። ይህንን ቃል የተናገረው ከአበይት ነቢያት አንዱ የሆነው ኢሳይያስ ነው። ኢሳይያስ ማለት እግዚአብሔር ደህንነት ማለት ነው። ኢሳይያስ ጌታችን መድኃኒታችን ኢየሱስ ክርስቶስ ሳይወለድ በፊት ሰባት መቶ ዓመተ ዓለም የነበረ ነው። ነቢዩ ኢሳይያስ ወደፊት ሊሆን ሊፈጸም የሚገባውን ሁሉ መንፈስ ቅዱስ በእርሱ ላይ አድሮ የሚመጣውን መጻፊያ የሚመጣውን ነገር በትንቢት መነጽርነት አይቶ የተናገረ ነቢይ ነው። ነቢዩ ኢሳይያስ በዚህ በምዕራፍ ሰባት ቁጥር 14 ላይ እንደምናገኘው እነሆ ድንግል በድንግልና አጸንሳ ወልዳለች ብሎ የተናገረ ነብይ ነው። ከዚህም ባሻገር ነቢዩ ኢሳያስ ደረቅ ሐዲስ ተብሎ ይጠራል። በሐዲስ ኪዳን ሊከወን ሊፈጸም ያለውን ነገር ሁሉ እግዚአብሔር መንፈስ ቅዱስ ገልጦለት በደንብ ተናግሯል። እግዚአብሔር መንፈስ ቅዱስ ከኢሳያስ ጋር ስለነበረ ኢሳያስ በትንቢት መነጽርነት ከሰባት መቶ ዓመት በኋላ የሚፈጸመውን ተናግሯል። የዚህ ታላቅ ነቢይ በረከቱ ጸሎቱ ከሁላችን ጋር ይሁን፣ አሜን። መሎጂ ይሰማል። ድምጹ ሞንታርጎ መጣጭ ሞንታርጎ የሚጠቅም አልሆነም። ቴክኒሽያን ስለሌለ የሞንታርጎ ድምጽ ያለ ነው፣ ግን ዝም ብለን ለማስተላለፍ እንሞክራለን። ከተሰማችሁ መልካም ይሰማችኋል። ለሁላችሁ ይሰማችኋል። እግዚአብሔር ከሁላችን ጋር ይሁን። እርሱ ስለመተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደኅንነታችን ተግሣጽ በእርሱ ላይ ነበረ። እንግዲህ የሰው ልጅ ቅድም እንደ ተማርነው የሰው ልጅ በኃጢአት ምክንያት ከእግዚአብሔር ጋር ተለያይቶ ነበረ ለአምስት ሺህ አምስት መቶ ዘመን ሰው በኃጢአት ምክንያት አትፋደር ቃል ስራ የተባለውን በማድረጉ ከእግዚአብሔር ተለይቷል። የእግዚአብሔር ክብር ወሎታል። እግዚአብሔር የሰው ልጅን ወደ ምድር ተመለከተ። ሁሉም በትሏል፣ ሁሉም ረክሷል ተብሎ እንደተጻፈ ሰው በአጥያት ምክንያት ከእግዚአብሔር ተለይቶ ነበር። መለየት ሲባል አንደኛ በስጋ ይሞታል፣ ሁለተኛ ደግሞ የነፍስ ሞት ነበር። ይሄ የሆነው ከአዳም ጀምሮ ክርስቶስ እስከሚመጣ ድረስ ነው። ለዚህ ነው በሮሜ ምዕራፍ አምስት ቁጥር አስራ ሁለት ላይ ሐዋርያው ቅዱስ ጳውሎስ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። ከአዳም ጀምሮ እስከ ሙሴ ድረስ የነገሰው ሞት የሥጋ ሞት ብቻ አልነበረም፣ የነፍስም ሞት ነው። አታድርጎ አትስሩ፣ ይህን ነገር አትንኩ የተባለውን በማድረጋችን ምክንያት አባታችን አዳም ይህን በመፈጸሙ ምክንያት ሞት ሞተ አንደኛው የሥጋ ሞትን ሞተ እፀ ሕይወትን በልቶ ለዘላለም መኖር ሲገባው አዳም እፀ በለስን በልቶ ሞተ በአዳም ምክንያት ደግሞ አዳምና የልጅ ልጆቹ ሞቱ የምን ሞት የመጀመሪያው የሥጋ ሞት ነው የሞቱት ከዚህ የሥጋ ሞት ደግሞ እግዚአብሔር ቃልም ለአዳም የገባለት ከአምስት ቀን ተኩል በኋላ መጥቼ አድናሃለሁ ያለው አዳምን ከሥጋ ሞት አይደለም። ከአዳም ጀምሮ እስከ ዓለም ፍፃሜ ድረስ የሚነሳ የሰው ልጅ ሁሉ ይሞታል። ሊቅ የለም፣ ደቂቅ የለም፣ የተማረ የለም፣ ያልተማረ የለም፣ ሴት የለም፣ ወንድ የለም፣ ሁሉም፣ ቅዱስ የለም፣ ኃጥእ የለም፣ ሁሉም የሰው ልጅ ይሞታል። የምን የስጋን ሞት። የስጋ ሞትም የመጣብን ወገኖቼ፣ በጥርቅ ምክንያት አደለም በኃጢአት ምክንያት ነው። የስጋ ሞትንም የሞት ነው በመጀመሪያው ሞት ይላል ሐዋርያው ቅዱስ ዮሐንስ፣ በመጀመሪያው ሞት ድል ያደረገ እርሱ ብፁና ቅዱስ ነው፣ በሁለተኛው ሞት አይጎዳም ይላል። እንግዲህ የመጀመሪያው ሞት የተባለው ምንድን ነው? እኛ በስጋን ይሞታለን፣ ሁላችንም የሰው ልጅ የተባለ የስጋን ሞት ይሞታል። ግን ከነፍስ ሞት ማን ነው የሚያድነን? ወገኖቼ ከነፍስ ሞት ማን ነበር የሚያድነን? ነቢያቱ አልነበሩም ነበሩ። ነቢያቱ ተነሱ። በዚህ በመዝሙር ሰባ ላይ እንደተጻፈው በመዝሙር ሰባ ላይ ቅዱስ ዳዊት እንዲህ ይላል፣ ዮሴፍን እንደ መንጋ የምትመራ የእስራኤል ጠባቂ ሆይ አድምጥ በኪሩቤል ላይ የምትቀመጥ ተገለጥ፣ እኛንም ለማዳንና አያችሁ፣ ነቢያቱ ጩኸቱ የነብ ጩኸታቸው ይል ነበር እኛን ለማዳን ከሰማይና፣ በእኛ ጸሎት፣ በእኛ ልመና፣ በእኛ ጽርቅ ዓለም ሊድን አልቻለም። አንተ የድንግል ልጅ አማኑኤል፣ አንተ እግዚአብሔር ከሰማይ መጥተ የሰው ልጆችን ካላዳንካቸው ሰው ማዳን አልቻለውም፣ አይቻለውም፣ አልተቻለውም። አያቸው ወገኖች፣ ስለዚህ ማን ነው የሚያድነው? ነቢዩ ኢሳይያስ በምዕራፍ 64 ቁጥር አንድ ላይ ጽርቃችን እንደ መርገም ጨርቅ ሆነ። አያችሁ፣ ጽድቃችን እንደ መርገም ጨርቅ ሆነ። ወገኖቼ ከነቢያት መካከል ቅዱስ አልነበረም ነበረ። ከነቢያት መካከል ከእግዚአብሔር ጋር የሚነጋገር አልነበረም ነበረ። የነቢያቱ ልመና፣ የነቢያቱ ጩኸት የሰው ልጆችን ከዘላለማዊ ሞት ከዘላለማዊ ባርነት ማውጣት አልቻለውም ወይም አልተቻለውም። ስለዚህ በባህሪው ኃጢአት በደል የሌለበት እግዚአብሔር ራሱ ወደዚህ ምድር መምጣት አስፈለገው ስለማ ፍቅር ብሎ ስለ ሰው ፍቅር ብሎ። ይህን ታዲያ ገናና አምላክ እልል ብለን ብናመሰግን ይበዛበታል? ወገኖች፣ ይህን ኃያል አምላክ እልል ብለን ብናመሰግን አሁንም አይበዛበትም። እልል ብላቸው፣ አመስግኑ። ሐዋርያው ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 3 ቁጥር አስራ ስድስት ላይ በእርሱ የሚያምን የዘላለም ህይወት እንዲኖረው እግዚአብሔር አንድያ ልጁን እስኪሰጥ ድረስ ይህንን ዓለም ወጥቷልና ይላል። በርፋን የሚያምን በእግዚአብሔር የሚያምን እርሱ ግን በእርሱ ቁስል እኛ ተፈወስን። ስለ ስለኛ እርሱ ተገረፈ። እኛ በኃጢአታችን መገረፍ የነበረብን በበደላችን መከራ መከራ ውስጥ መግባት ያለብን፣ ሲኦል ውስጥ መግባት ያለብን፣ የሳዲን ውስጥ መግባት ያለብን ሰዎች ነበርን። እርሱ ግን ስለኛ ቆሰለ። እርሱ ግን ስለኛ ተገረፈ። እርሱ ግን ስለኛ ተቸነከረ። ማን መዳን ያለም? ኢየሱስ ክርስቶስ ከዘላለም ሞት ሊያድነን ከዘላለም ባርነት ሊያወጣን እርሱ ስለመተላለፋችን ተቀቀ ይላል። ወገኖቼ፣ እግዚአብሔር ዛሬም ይወደናል። ኑ ልጆቼ ነው የሚለው እኛ ከእግዚአብሔር አልተለየንም። ሆይ አሁንም በቤቱ ነው ያላችሁት። ቃሉን እየሰማችሁ በቃሉ ነው የምትመሩት። ንስሐ እየገባችሁ ቅዱስ ስጋውን ክቡር ደሙን እየተቀበላችሁ ነው። አሁን ከሐሜት ነፃ ናችሁ ከወሬ ነጻናችሁ፣ ኃጢአት ከመስራት ነጻናችሁ። አሁንም የሞተን የሞተላችሁን አምላክ ታስታውሳላችሁ። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ይላል። ስለ ስለኛ መዳን ዓለም ደሙን አፍስሶልናል። ስለ ስለኛ መዳን ዓለም ስጋውን ቆርሶልናል። እኛ ግን የትን ውስጥ ነው ያለነው? እንውጣ ከዘረኝነት ማጥ ውስጥ እንውጣ ከተጠበቅንበት ወገኖቼ እኛ የእግዚአብሔር ነን። እግዚአብሔርም አንድ መንግስት ነው ያለው፣ ሁለት መንግስት የለም። እግዚአብሔርም ሰውን ነው የሚያውቀው። ብሔርና አቅም እግዚአብሔር፣ ቋንቋና አቅም እግዚአብሔር። ይሄ እዚህ ምድር የሚቀር ነው። እዚሁ ተገልግለን የምናልፈው ነው። እናንተ የአባቴ ብሩካን ብሎ የሚጠረን በቋንቋ አይደለም፣ በብሔር አይደለም፣ በነገድ አይደለም። ክርስቲያን ሆነን ስለተገኘን ብቻ ነው። እውነት ክርስቲያን ነን ወይ ዛሬ? ስለዚህ ዛሬ መዳኒ ዓለም ከሞት አድኖናል፣ ከጨለማ አውጥቶናል፣ ከባርነት ሰውሮናል። ለዚህ አምላክ ውለታው ምንድን ነው? ወገኖች የተዋለላችሁን ውለታ ልበላችሁ። ዛሬም በመዳኒ ዓለም ፍቅር ውስጥ ነው ያላችሁት። ሁል ጊዜ መከራውን እያሰባችሁ፣ ግርፋቱን እያሰባችሁ ይሄ የተከፈለው ለኔ ነው ትላላችሁ ወይ? መዳን ያለም ሆይ የተገረፍከው ስለኔ ነው። የተቸነከርከው ስለኔ ነው። ደምህን ያፈሰስከው ስለኔ ነው። እኔ ልጅ ደግሞ በኃጢአት ውስጥ መኖር የለብኝም። እኔ ልጅ በበደል ውስጥ መኖር የለብኝም። እኔ ልጅ ንስሐ መግባት አለብኝ ብለን በንስሐ ህይወት ነው ወይ ምን እንመላለሰ? በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ ይላል ምንድን ነው ዛሬ የከበደን ሸክም ይሄ ሸክም የኃጢአት ሸክም ነው ይሄ ሸክም የዘረኝነት ሸክም ነው ይሄ ሸክም ከእግዚአብሔር የመለየት ሸክም ነው ይሄ ሸክም ንስሐ ያለመግባት ሸክም ነው ከዚህ ሸክም የሚያቃልልን ሸክማችንና አራክፎ ወደ እኔ ነው የሚለን። ማን መዳን ያለም ነው ወገኖቼ፣ ነገ የእኛ አይደለም፣ ዛሬ ነው የኛ። እነሆ የመዳን ቀን አሁን ነው ይላል። ዛሬ ነው አይደለም፣ ይለው እነሆ የመዳን ቀን አሁን ነው። በቀናችሁ ተጠቀሙ። ነገ የእኛ አይደለም፣ ዋስትና የለንም። ከሰዓት በኋላ ስላለው ነገር ዋስትና የለንም። ምንድነው ዋስትናችሁ? ሁሉ ጊዜ ሞታችሁን አስባችሁ ኑሩ ነው የሚለው የቤተክርስቲያን መጽሐፍ። ሁል ጊዜ ሞታችንን እናስባለን ወይ? ነገ እንደምንሞት እናስባለን ወይ? እግዚአብሔር በሕፃንነት እድሜ እግዚአብሔር በወጣትነት እግዚአብሔር በስተርጅና እድሜ ይጠራል፣ አይለይም። ቀኒቷንና ሳቲቷን አታውቁምና እንግዲህ ንቁ ተብለናል። እየነቃን ነው ወይ? ዛሬ ዛሬ ለራሳችን ባበጀነው ነገር ውስጥ ተጠብቀን የለም፣ እንውጣ ከዚያ ውስጥ ዛሬ በቡድን ተደራጅተን የለም፣ ከቡድነኝነት እንውጣ። ዛሬ ከአጉል ህይወት ውስጥ እንውጣ። ውጫችን ነጠላ ለብሰን እንደምናመር ውስጣችንን ብሩህ ይሁን ወገኖቼ። እዚያን ጊዜ እግዚአብሔር ይባርከናል። ልጆቼ ይለናል። ከእንግዲህ ወዲህ ባሪያዎች አልላችሁም ልጆቼ ናችሁ ይለናል። እግዚአብሔር ልጆቹ ነን። ይወደናል፣ አይተወንም። ወዶናል፣ አልተወንም ወገኖች፣ የእግዚአብሔር ልጅነትን ከዚህ በላይ እንዴት ይገለጣል? እግዚአብሔር ዛሬም ይወደናል ልጆቼ ብሎ ጠርቶናል። እረኛ እንደሌለው በግ ተሆንም እግዚአብሔር ስለወደደው በመምህራን እየገሠጸ ሁሌ ይመክረናል። እግዚአብሔርማ ያልወደደው ጠፍ ላይ ነው ያለው፣ በረሃ ላይ ነው ያለው። እግዚአብሔር ያልወደደውማ እግዚአብሔር መምህራኑን ልኮ አያስነግርም። እኛን ግን ስለወደደን እየመከረን ነው እየገሠጸን ነው። እኛም በቅፍ ውስጥ መኖር ይገባናል። ልጆቼ ብሎ ሲጠራን እግዚአብሔር በእርሱ ቅፍ ውስጥ መኖር ይገባናል። በእርሱ ቁስል እኛ ተፈወስን። መዳን ያለም የቆሰለው የተገረፈው፣ መዳን ያለም በነቢያት የተነገረውን ትንቢት ሁሉ የፈጸመው ስለኛ ብሎ ነው። እርሱ ስለ እኛ ቆሰለ። ከቀኝና ከግራ ሁለት ወንበዴዎች ተሰቀሉ። ለምን መሰላችሁ? የወንበዴዎች ወንበዴ ተባለ። ስለማን? ስለኛ። ማን? ኢየሱስ ክርስቶስ። በቀኝ የተሰቀለው ወንበዴ ነው፣ የግር በግራም የተሰቀለው ወንበዴ ነው። መሃል ላይ ደግሞ መድኃኒዓለም። ወንበዴ ብለው። ስለማን ወንበዴ የሆነ? ስለሌና ስለናንተ። ከብቶች በሚኖሩበት በሚያድሩበት ተወለደ። እርሱ የኛን ሽታ እሱ ተቀበለው ጡም ሽታውን ለኛ፣ መዓዛውን እንደ ጣም የሚሸተውን መዓዛ ለኛ ሊሰጠን እኛ ቈስለን ነበር በኀጢአት በበደል ምክንያት እርሱ ስለኛ ቆሰለ፣ የኛን ቈስል አስወገደልን። እኛ ተጥለን ነበር፣ ተረስተን ነበር፣ አስታዋሽ አተን ነበር። እርሱ ግን አስታወሰን። ፓሪያ የተባልነውን ልጆች አደረግን፣ የተጣልነውን አነሳን፣ የረከስነውን ቀደሰን፣ በጨለማ ያለነውን ወደ ብርሃን አወጣን፣ በሞት ያለነውን ወደ ሕይወት እስቲ ይህንን ገናን አምላክ ወገኖችን ምስጋና ላይ ሰንባቸዋል። ጾም ስለነበረ ያው ስለማይጨበጨበ ይሆናል። ሚሰ ስለዚህ መዳን ያለምን ተወዱታላችው አላትወዱትም? አሁ በሉ። ሲትወዱታላችሁ መዳንያ ለምን ትወዱታላችሁ ወይ አሁን ምልል በሉ። አቆወዱታችሁ ስለዚህ እየተማረን ብንውል ብናመሽ ብናደር ጊዜ ያንሰናል እንጂ ስለሱ ተናግረን አይበቃንም። እኔ ሀያ ደቂቃ ተጠቀም አሁን አሥራ ዘጠኝ ደቂቃ ከአርባ አምስት ሰከንድ ይላል፣ ሰዓት ይዤ ነው። ከዚህ በላይ ማስተማር ጥሩ አይሆንም እና ይበቃናል። ወዶናል፣ አድኖናል። ከዘላለማዊ ሞት እርሱ እኛን አድኖናል፣ ልጆቹ አድርገናል። አሁን እናንተ ምን ታስባላችሁ መሰላችሁ ባሪያ አለ መሆናችሁን ልጅ መሆናችሁን የዘላለማዊ ህይወት ማግኘታችሁን ከእግዚአብሔር ሁሌ መድኃኔ ዓለም እንደሚባርካችሁ እንደሚቀድሳችሁ ኃጢአ ስሰሩ በደል ስሰሩ ሁሉ እያሰባችሁ ስለ እኔ ቆስትን ሞታል ቆስላል ተገርፋል እኔ ደግሞ ይሄንን እያሰቡ ንስሐ ገባለሁ ሁሌ በንስሐ ህይወት እመላለሳለሁ ቅዱስ ሥጋህን ክቡር ደሙን እቀበላለሁ ብለን እንምጣ የጠራን የሰበሰበን የወደደን አምላካችን ስሙ ለዘላለም የተመሰገነ